በሌላ ዓለም አሜሪካን ጨምሮ እየተነሱ ቤት ኪራይ መጨመር የሚባል ነገር አይቻልም። ማንም ቤት ኦን ያደረገ ሰው ኢትዮጵያ ውስጥ በራሱ መሬት ኦን ያደረገ የለም መሬት የወል ሀብት ነው አይደለም ቤት ኪራይ ላይ የምንወስደው ለሱ ነው ግን ባለሀብቶቹ እንደዚያ አይመስላቸውም የግላቸው ይመስላቸዋል ሁሉ ነገር እንደዚያ አይደለም ቤት ኪራይ ዝም ብሎ መጨመር አይቻልም የትም ዓለም አይቻልም እኛም ጋር አይቻልም በጋራ ጆይንት ኢንቨስት አድርጎ ብያለው፣ ሶሻል ሬስፖንስቢሊቲ ብያለው። ሶስተኛው ደግሞ ከሆነ አማውንት በላይ አሁን ደሃው እንዳናስቸግረው፣ ከአንድ ሚሊዮን ብር ወይ ከሁለት ሚሊዮን ብር በላይ የሚያወጣ ቤት ህንፃ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተኸዋል አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው፣ ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ፣ ስሩ። ድሃው እንዳይጎዳ አነስት ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋና ዋናው ህንፃ፣ ዋና ዋናው ቪላ ታክሲ ይፈል። አራተኛ፣ አፍሪካም ጭምር ያለ በሰለጥነው ዓለም የተለመደ አንድ ሰው ከቤቱ ፍለፊት ያለው ሳር ከደረቀ ይቀጣል። መድረቅ አይችልም ሳር ውሃ ማጠጣት መንከባከብ ግዴታው ነው። ይህን ታውቃላችሁ። በረዶ ማንሳት በረዶ ባለበት አገር ግዴታ ነው። ቆሻሻ ማንሳት ግዴታ ነው። እስቲ መጀመሪያ በተሰጣችሁ ክፍለ ከተማ ውስጥ ሰርቪስ አሻሽሉ። እስቲ የመሬት ምዝበራውን አጥርታችሁ እርምጃ አውሰዱ። እስቲ ሌቦችና መልካም ሰራተኞች ለይታችሁ መልካሞችን አሳድጉ፣ መጥፎቹን ደግሞ አግልሉ። በክፍለ ከተማ ነው ሂዱና ወደ ችግሩ ችግሩን ፍቱት። ችግሩ ባስና ታክሲ ይዞ እናንተ ጋር ሜሄር ኦፊስ ከሚመጣ ክፍለ ከተማ ሂዱ። እናንተ ስንት ሌባ ገምግሞ በክፍለ ከተማው ከለየ በኋላ ለዋናው ኮሚቴ ያቀርብላቸዋል። በእኔ ክፍለ ከተማ አስር ሌባ አግኝቻለሁ ብሎ ያቀርባል። ብቻውን እንዳይወስን። በእኔ ክፍለ ከተማ በእያንዳንዱ ጓሮ መደብ አሰርቻለሁ፣ እርሻ አሳርሻለሁ ይላል። በኔ ክፍለ ከተማ ያለው ሀብታም አስተባብሬ ዳቡ ፋብሪካ ሰርቻለሁ ይላል። በእኔ ክፍለ ከተማ ካለው ስራ ውስጥ የአቅርቦት ችግር ስላለ ሶስት መኪና አስገዝቼ ከአሰላ ከባህር ዳር ከምናምን ስንዴ አምጥቻለሁ ይላል። እዚህ ከሌለ አምጡ ካለበት። ቢሮ ተቀምጠህ ኮብራህን ሰው እየነዳልህ አንተ ከኋላ በር እያስከፈትክ አዲስ አበባ መቀየር አትችልም። ፒክአፕ እየነዳ ነው የምትቀይሩ አዲስ አበባ። የሚያለቅስ ህዝብ እየመራህ የተንደላቀቀ ነገር እያሰብክና በስብሰባ ማዕት ታጅበህ እንደዛ አይሆንም። አሳዩ ክፍል ከተማ ገብታችሁ አሁን ከዛ በኋላ ነው አሁን የምትሉትን ነገር መልሰን ማየት የምንጀምረው። የድሃ ቤት አፍርስና ስራ በጀት ባይበቃም ለምነ ስራ አስተባብረ ስራ አሁን እዚያ ያለ ካቢኔ ሀያ ሰው ሰላሳ ሰው እያንዳንዳችን አምስት አምስት ከሰራን ሀምሳ ቤት ሰራን አስር አስር ከሆነ ደግሞ በጣም ብዙ ቤት እንሰራለን ማለት ነው እና እያንዳንዱ ሰው ጭቃ ሲያቦካ ነው፣ ጭቃ ማብኳት አስቸጋሪ መሆኑ የሚገባው ስራ አብኩተ ስራና እና ሳይ ቁጭ ብሎ እንደዚህ ነው ምናምን ምናምን ምን ይሰራልኛል ነገር ስንጠቃ ዴሊቨሪ ውጤት ነው የምፈልገው። ይህን በእናንተ ክፍለ ከተማ ይታያል፣ ማን ስራ እንደሚሰራ እያሉ ደግሞ እመጣለሁ፣ ችግር የለውም። እንደምታውቁት ስለሆነ ይህን ካደረጋችሁ በኋላ ይሄ ካቢኔ ትምህርት ይማርና ይሰፋል ማለት ነው። ሲናንታራታችሁ ስሩና፣ ይሄ አስተባባሪ፣ ይሄ ምናምን ጨረታ ተውና፣ ግቡና ስራውን ስሩት። ሁለተኛ ፕሮጀክት ፕሮጀክት እስካሁን ያወራሁት የድሃውን ኑሮ ለማቃለል በምግብ ኤሪያ ያለውን ችግር በእያንዳንዱ ክፍለ ከተማ የሚሰራውን ፕሮቶታይፕ ነው። ፕሮጀክት በሚመለከት ሃውሲንግ ማድረግ ያለባችሁ አዲስ አበባ በየክፍለ ከተማ ያለውን ቦታ ይለይ። ከለየ በኋላ ሃይራይዚንግ ጂ ፕላስ 20 ምናምን ያውጣ ጫረታ። ጫረታው ምንድን ነው? ለምሳሌ ኢንቨስት የሚያደርገው ሰው መለስ ከሆነ ለአዲስ አበባ ከተማ 30% ከገነባው ቤት ውስጥ ይሰጣል። በነፃ ነው፣ መሬቱ ነው የሚወስደው፣ ይገነባል። G+20 ሺህ ቤት አምስት ሺህ ቤት አንድ ሺህ ከገነባ ሶስት መቶ የአዲስ አበባ ነው። አስር ሺ ከገነባ ሶስት ሺ የአዲስ አበባ ነው። አዲስ አበባ ቅድም እንዳነሳችሁ ይፈልግ ይፈልግ፣ በራሱ ስራ ይሰራበታል እሱ ሁለተኛው ከፕሮጀክት አንጻር ዊንዶውስ ኦፍ አፍሪካ ቦሌ አካባቢ የሚሰራው በጣም ኢምፖርታንት ፕሮጀክትን መስራት አለበት። ከኤርፖርት ጋር ተያይዞ አብዛኛውን ትራንዚት የሚያደርገውን ሰው ከተማችሁ ውስጥ ያስቀርላችኋል። እዚህ ከቀረ አንድ ቀን ሁለት ቀን ገበያችሁ ያድጋል። ሆቴሎች ገበያ ያገኛሉ፣ ታክሲዎች ገበያ ያገኛሉ፣ ትናንሽ ሰርቪሶች ገበያ ያገኛሉ። ሰው ማስቀት አለባችሁ። ዊንዶስ ኦፍ አፍሪካ አፍሪካ የሚባለው ከኤርፖርት እዛ ያለው ቦታ ላይ የሚሰራ ፕሮጀክት ልክ እንደ ሸገር ምናምን ነው፣ ግን ብዙ ማርኬት ምናምን ያለበት ሆስፒታሉ አካባቢ ማለት ነው። እሱ ቢሰራ ኮንቬንሽን ሴንተሩን በጣም ጥሩ ነው። ፎሎ አድርጉት፣ ፔር ኢምፖርታንት ነገር ነው። እስከ አምስት ሺህ ሰው የሚይዝ አዳራሽ አለው፣ ቦታውም ጥሩ ቦታ ነው። ፎሎ አድርጋችሁ ቢሰራ ጥሩ ነው። ሪቨርሳይድ ፕሮጀክቱ የፋይናንስ ኢሹ አለም ያለበት፣ የዲዛይን ቼንጅ ነው። በደንብ አቴንሽን እንዲሰጠውና እንዲያዝ ቢስተካከል ብዬ የማስበው አንዱ መታወቂያ ነው። መታወቂያ አሁኑ እያደላችሁ ነው፣ እና መታወቂያ ይሸነሽና በየቀኑ መታወቂያ ቢቆም ዲጂታል አይዲ እስከሚጀመር ድረስ ዩኒፎርም ላ ብታቆሙ ጥሩ ነው። ሁለተኛ ቢስተካከል ኮንትሮባንድ ነው። ኮንትሮባንድ በነገራችን ላይ ማክሮ ሌብል የኛን ኢኮኖሚ ብታዩት የሚያስደነግጠው ነገር አንዱ ውስጡ ነው። ለምሳሌ ከብት የቁም ከብት ለኢትዮጵያውያን ብቻ ይህ ተወገበያ ነው ተባለ። የውጭ ሰዎች መጥተው የቁም ከብት መሸመት እንዳይችሉ ኢትዮጵያ ውስጥ ማለት ነው። የውጭ ሰዎች ኬንያ ሄደው ሶማሌ ሄደው ሱዳን ሄደው የኛ ሰዎች አቀብሏቸው የኛ የቁም ከብት ይቸበቸባል። ይሄ ኢትዮጵያውያንን ማገዝ ነው፣ ኢትዮጵያን ሌባ ማድረግ ነው። ይሄ ፖሊሲ በራሱ ኢትዮጵያዊ አገሬ ብሎ ሪስፖንስብል ሆኖ ለሀገሪን ካም የሚሰራ ቢሆን ባልከፋ ነበረ። ለኢትዮጵያዊ ብለን ኢትዮጵያዊ ኮንትሮባንዲስቶች ማበራከት ምንም ጥቅም የለውም ጥቅም የለውም። እንደዚህ አይነት የቲንኪንግ የፖሊሲ ችግሮች ያሉባቸውን እያየን እኛ እንፈታለን። ግን እንደ ኤግዛምፕል ነው ማንሳላችሁ ለኢትዮጵያውያን መከልከል አለበት ይሄ ሴክተር ይባልና ጥሩ ጥሩ ሌቦች እዛ ይፈጠራሉ። ሌላውን ሳክ እያደረጉ እነሱ ብቻ የሚኖሩበት እንትን ይፈጠራል። ይሄ አይጠቅም፣ ሀገር አያሳድግም። ኮንትሮባንድ ላይ ስራ ያስፈልጋል። ሌላው ስታንዳርድ የኮንስትራክሽን ቢሮ ያነሳችው የሚመለከታል፣ ሁላችሁ ይመለከታችኋል። ቀለም ከዚህ ቦሌ ስትነዳ አንደኛው ቢጫ፣ አንደኛው አረንጓዴ፣ አንደኛው ነጭ፣ እንደ ከተማ ባለቤት የለውም እንዴ? እነዚህ እኮ አይፈቀድም። እያንዳንዱ ህንፃ በተፈቀደለት የቀለም አይነት ነው እንጂ ቤቱ የሚቀባው ቤቱ የእኔ ስለሆነ ቀለም ስለአማረኝ ብሎ ሁላችን የምናየውን ቀለም እንደፈለገ መቀባት አይችልም። መስታወት እንደፈለገ መስታወት ብቻ ማድረግ አይችልም ዥንጉርጉር ነው የምታየውት ህንፃ ከተማ ውስጥ ይህንም ማየት ያስፈልጋል ከተማ ስትሄዱ አንዱ የምታርጉት ነገር ይሄ ስለሆነ አዲስ አበባ ላይ ወላይታ ወሰደ ወደ እኔ ወሰደ ሶማሌ ወሰደ የሚለው ጭቅጭቅ መጠንቀቅ ያለባችሁ ነገር እያንዳንዳችሁ እዚህ ያላችሁ ሰዎች የአዲስ አበባ ነዋሪ አገልጋይ ናችሁ አዲስ አበባ ውስጥ ሚራብ አማራ፣ ሚራብ ትግሬ፣ ሚራብ ኦሮሞ፣ ሚራብ ወላይታ አለ። መንገድ ላይም ብትሄድ የሚለምን ይሄ ሁሉ አለ። አንተ ከንቲባ ስለሆንክለት፣ አንተ ምናምን ስለሆንክለት ያንተ ዘር በዛ ጭግ ውስጥ እየወጣ አይደለም። የሆነ ሀብታም ያጭበረብር ብርብ ይሆናል እንጂ ምንም አታደርግም። ተዉት፣ እሱ ነው። ይሄን እንደጠበቀ ሆኖ ግን የአዲስ አበባ ከንቲባ ካቢኔ አዲሱ ከምርጫ በኋላ የመጣው ቅድም የተገለጸውን ስራ አልሰራ ማለት አይደለም። ብዙ ስራ ሰርታችኋል። ለዛ ነው ከተማው ያማረው። ለዛ ነው ድሃ ምግብ እንዲመገብ ያደረጋችሁት። ለዛ ነው ለውጥ የመጣው። ግን ለዚች ብቻ ለምን እኛ የፈለግናችሁ? ለዚች ብታክል ለውጥ አይደለም። እና መሬት ችግር አይደለም ያለው መሬት ማስተዳደር ነው ያልቻል ነውኛ በእናንተው መሬት በእናንተው ባንክ ሀብት የፈጠሩ ሰዎች ዩቱብ እየቀለቡ አጀንዳ እየፈጠሩ የሚረብሹበት ሌብነታቸውን ሀብታቸውን እንዲደበቅ ህዝቡን የሚያምሱበት ምስኪኑ ድሀ ደግሞ የሚሰቃይበት ከተማ ነው እና ይሄ ሊደርሺፕ አሁን ዘጠኝ ወር ስምንት ወር ገደማ ሞልቶታል። እና ፓሽኔት ሆኖ ነው ወይ ስራውን እየሰራ ያለው እንደሚያልቅ ጊዜ ነው ቋሚ ኮንትራት ነው ቃ እናንተ የእድሜ ልክ ናችሁ ሞናርኪ ነው፣ አንዴ ተቀምጣችኋል፣ ማንም አይነካችሁ ማለት ነው ወይስ ጊዜ አለ ያ ገብቶን ነው ወይ ስራ ያለ ነው በየዕለቱ ስንት ደሃ ነው ዳቦና ሻይ እንዲያገኝ እያደረግን ያለ ነው? እኛ ትናንሽ ነገስታትን አዲስ አበባ ውስጥ የፈጠርን ያለ በየክፍለ ከተማ በየቢሮ የማይነኩ አይነኬዎች ነው ወይስ ቲም ሆኖ የህዝቡን ችግር ይፈታ ከተማውን አንድ ስቴፕ ደፊት የሚወስድ ስብስብ ነው? ገንዘብ የሌለው ሰው እናንተን አግኝቶ ችግሩን ተናግሮ ሊገለገል ይችላል ወይ? በጣም ብዙ የሚያሳዝኑት ታሪኮች ይሰማሉ። አዲስ አበባ ውስጥ ይችላሉ? ሰዎች እናንተን ማግኘት፣ ሀብታም እናንተን ለማግኘት አይቸገርም። ደውሎ ይጠራችኋል፣ በግ ያመጣላችኋል። ድሃ ግን ተሰቃይተዋል፣ አክሰስ የለውም። እዚህ ያለ የካቢኔ አባል ነው ጠያቂ እንካ ምራ አዲስ አበባን የሚያክል ከተማ ሀብታም ሰፊ ህዝብ ያለበት ስራ ተብሎ ጆሮ ቢሰጠው ለሐሜትና ለመቧደን መከራውን የሚበላው ካቢኔ ነው። ይሄ ገብቶን ነው ወይ እየሰራ ነው ያለ ነው ኮንሲስተንሲ የሚባል ነገር ስታቃላቸው ወይ ለምሳሌ ጽዳት በየወሩ ካል ጠቅላይ ሚኒስትር ሁለት ቀን ከታየ እሱ ከሌለ ጽዳት ይቀጥላል ወይስ ይቆማል? አለ ጽዳት የሚባል ነገር ሁሌ ልምምድ ነው። ሃውሲንግ ላይ ያለብን ችግር ለሃይ ራይዚንግ ነው የምትሰጡት፣ ወይስ መሬት እየወሰዱ ለሚሰጡ ሀብታሞች ነው ሪል ስቴት እያላችሁ ቦታ የምታደሉት? እና የሃውሲንግ ችግር ለመፍታት የባንክ ብድር የምናምን አይፈታውም። ወደፊትም ፕራይቬት ሴክተር ነው ኢንቮልቭ ማድረግ ያለበት። ለዛ ምቹ ነገር እየተፈጠረ ነው ወይ? ፕሮጀክቶች ፕሮፐርሊ ፎሎ እናደርጋለን ነው? አንዳንዶቻችሁ ፕሮጀክት አካባቢም ድርሽ የማትሉ አዲስ አበባ ውስጥ ምን እንደሚሰራ የማታውቁ? ፕሮጀክቱ ካለቀ በኋላ የፕሮጀክቱ ባለቤት ለመሆን መከራችሁን የምታየው ናቸው። ለምሳሌ ኮንቬንሽን ሴንተር ሲምሲ ያለ ስንቶቻችሁ ናቸው? ዳችሁ ያያችሁት? ከካቢኔ አባላት ምን ላይ ነው ያለው? ምን ላይ ነው ያለው? መናገር የሚችል ከእናንተ ውስን ሰው ነው። አድዋ ዜሮ ዜሮ ማን ናችሁ? ዳችሁ ያያችሁት ምን ላይ ነው ያለው? በጣም የሚደንቀው ነገር ከዚህ ቀደም የሚመስለኝ እኔ ሆስፒታል ለመስራት የሚፈልግ ኢትዮጵያ የለም። ገንዘብም ችግር ነው ሁሉም ችግር ነው፣ ከውጭ እናምጣ ነበር። ግን አይደለም አሁን የገባኝ ነገር እኛና አንቀን ያዝናቸው እንጂ ሐኪሞች ተደራጅተው የሚደንቅ ሰርቪስ ይሰጣሉ። ለምንድን ነው እነዚህ ሰዎች እኛ ደግፈን ነው ሆስፒታል ከፈለግን ኢንቨስት አድርገን 10% 20% ወስደን ለምን አብረናቸው ኢንቨስተር እናደርግ የሚሰራ ሰው ነው ችግሩ? ወይስ እኛንን ስራ የሚሰሩ ሰዎች ዘርና ደም ምናምን ስንቆጥር እየዋል የሚሰሩ ሰዎች እንቅፋት እየፈጠር ነው ያለው። እነዚህን ጉዳዮች ገባ ብለን እንድናይ ነው ካቢኔ የሰበሰቡ የጊዜው መነጋገር ጊዜውም ፍላጎቱም አሰራሩም የለም፣ ግን አዲስ አበባ የብዙ ነገሮች ማሳያም የብዙ ነገሮች ብልሽት መፈጠሪያም ስለሆነ ዘሆል ካቢኔውን ሰብሰብ ባድርገን ብንነጋገር ይሻላል ለነው የመጀመሪያው ሀሳብ አዲስ አበባ ከተማ ውስጥ ለውድድር ስትቀርቡ፣ አዲስ አበባ የምግብ ችግር፣ የመንገድ ችግር፣ የቤት ችግር፣ የሰርቪስ ችግር የሌለባት ከተማ ስለሆነች ገብቼ ዘና ብዬ ጥሩ ደሞዝ አግኝቼ መኖር ነው ብሎ የመጣ ሰው ከእናንተ ውስጥ ያለ አይመስለኝም። ካለም አድራሻውን ስቷል። የመጣችሁት መከራ የበዛበት ከተማ ስለሆነ፣ እኔ ባለኝ ኤክስፒሪየንስ እና ፓሽን ትጉህነት እንደው አስር ፐርሰንቷን እንኳ ብቀንስ ለትውልድ የቀለለ ነገር ይፈጠራል ብላችሁ ነው። እኔም ያለውበትን ስራ ስራው በዛ በዛ ስፕሪት ነው እንጂ የተስተካከለ የፍትህ ስርዓት፣ የተስተካከለ ፓርላማ፣ የተስተካከለ ቀበሌ ካለ ምን ምን ህዝቡም ሲመርጠን ብዙ መከራ አለብን፣ መኖር ተቸግረናል። እናንተ ግን ቢያንስ እንደ ልጆቻችሁ ናችሁ ችግራችንን ትጋሩልንና መጠነኛ ማሻሻያ ታደርጋላችሁ ብሎ ነው። መትጋት እንችላለን፣ ፍላጎት አለን፣ ችግርን እንደ እድል የማየት አቅማለን። ይህ ችግር ያንጸናል፣ ያስተምረናል ብላችሁ የወሰናችሁ ነው የመሰለኝ መጀመሪያ ስራ ስትጀምሩ እና የተባለው ችግር በሙሉ አለ የተፈለጋችሁት ያንን ችግር ተጋፍጣችሁ መጠነኛ ማሻሻያ እንድታደርጉ ነው። ያን ማድረግ ደግሞ ትችላላችሁ። ያን ማድረግ የምትችሉት መጀመሪያ ስራውን እና ያለውን ችግር ከግል ማንነታችሁ ጋር እማያያዝ ከሆነ ብቻ ነው። እኔ ስለሆንኩ ነው፣ ሴት ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ አማራ ስለሆንኩ ነው ካልኩ ወድቋል። በቃ ትሰራው ስራ ከግል ጉዳይ ጋር መያያዝ የለበትም። መጀመሪያ በአንድ ወቅት ሁለት ሰራተኞች በጣም ተማረው የስራ አካባቢያቸው ሌብነት ያለበት ችግር ያለበት ቡድንተኝነት ያለበት እንደው ቢያስቡት ቢያስቡት ለስራ ምቹ ያልሆነ ከባቢ ሲሆንባቸው የነፍስ አባት ሊያማክሩ ይሄዳሉ። በቃ ተማርን ተቀጠም ልንሰራ እንፈልጋለን። ነገሩ በሙሉ ግን ግራ ነው እና የእርስዎ ምክር ምንድን ነው ብሎ ሲጠይቁ ያው የምትሰሩት ለለት ጉርስ ነው። ከአንድ እንጀራ የሚያልፍ ጉዳይ አይደለም። ስራችሁ ለለት ጉርስ ነው ብለው ዝም ይላሉ። እንደምታውቁት ትልቅ ሰዎች ትንሽዬ ነገር ነው ጣብ የሚያደርጉት። ሰዎቹ የተነገራቸውን ወስደው በግል ብዙ ማሰብ አለባቸው፣ በቂ አይደለም ገለጻው እና አንደኛው የገባው ለለት ጉርስ ምን ትሰቃያለ ብለውኛል አባ ምን አሰቃየ ብለውኛል ብሎ ወዲያው ሄዶ ሪዛይን አድርጎ ስራውን ለቆ ገጠር ሄዶ እርሻ ማረስ ጀመረ። ትንሽ ከቤተሰቦቹ ትንሽ የቦታ ወስዶ ዘመናዊ እርሻ እያደረገ ከተማንን ስለሚያቅ ስራ ጀመረ። አንደኛው ደግሞ በቃ ለካ አባ በግልጽ ነገረኝ እኮ ዝም ብዬ እንደው የረባ ያረባውን ሳይ ስጋጭ ስጨቃጨቅ የኖርኩት ለካ ከአንዲት ጉርሻ የምታለፍ አደለችው እና ኖት ቴክት ፐርሰናሊ ስራዬን ነው የሚሰራው ብሎ ይሄ ነገሮችን በሙሉ ከራሱ ጋር የሚያያይዘውን ትቶ ስራ መስራት ጀመረ እና ከተወሰነ አመት በኋላ ሲገናኙ ይሄ አማሮ ምክር ጠይቆ የነበረው ሰውዬ አድጎ አድጎ ማናጀር ሆኗል እዛው መስሪያ ቤት። ለግብርና የወጣው ሰውዬ ብዙ ሰርቶ ሀብታም ሆኗል፣ ተሳክቶለታል። እና በአጋጣሚ ሲገናኙ ሁለቱም የተሻለ ህይወት ደረጃ ላይ ነው ያሉት። እንዴ፣ እንዴት አንድ ችግር ገጥሞን አንድ ሰው አማክረን አንድ ምክር ተሰጥቶን ሁለታችን ሊሳካል እንዴት ቻለ? ይሄ ነገር ማጣራት አለብን፣ አባ ጋር እንሂድ ብለው ይሄዳሉ። እኔም በመከሩኝ መሰረት ወጥቼ የግል ስራ ሰራው፣ እርስዎ እንደመከሩኝ ለአንዲት እለት ጉርሻ ምግብ ብዬ ለምን ሰቃያለሁ ብዬ የራሴን ስራ ጀምሮ ተሳካልኝ። ይህ ጓደኛዬ ግን እዛው ቀርቶ ለካ ከእለት ጉርስ አታልፍም ጉዳዩ ብሎ ነገሮችን የሚያይበትን እይታ ፓራዳይምስ ስለቀየረ ተሳክቶለት ማናጀር ሆነ። ትክክለኛው ማን ነው ከሁለታችን? የእርሶን ምክር ሰምቶ የተገበረው ማን ነው ብለው ሲጠይቁ ሁለታችሁም ትክክል ናችሁ። እኔ ያልኳችሁ ከስራና ስራ አካባቢ ጋር የምታነሱት ጉዳይ ከግል ጉዳያችሁ ጋር የሚያያዝ አይደለም። ከአንድ ቀን ምሳ ከአንድ ቀን ራት የዘለለ ጉዳይ አይደለም። ለዛ አማውንት ያልተገባ ስቃይ አትሰቃዩ። ዶን ቴክ ኢት ፐርሰናሊ ነው ያልኳችሁ። እና ሁለታችሁም በገባችሁ መንገድ ፈጽማችሁ ተሳክቶላችኋል።